ጥምእሳይይም ጋይ ፀይም ነው እሱ የሚባለው፣ ፀይም ነው። መስፈርቷ? አዎ ፀይም ነው። ፀጉር አለው። ትልቁ መስፈርቷ ፀጉር ያለው ነበር ያለችው። ፀጉር በደንብ አለክ። እሳይ የከተማ ልጅ ወለዬ ወለይ ነኝ አለ ወለዬ እርዱና ነኝ እያለ ያለው ስራ አለ ስራ ትሰራ አለክ ስራ እንደ ታይሙ ነው። ኢንጂነር ነኝ። እና ስ ትሰሪ አለሽ። ግን ትልቅ ሰው በቃ ቤታችን የተማረ ኢንጂነር ገና ዶክተር ይመጣል። አይገርማችሁም? ገና አይቀርም። አንቺ ግን የተገፋ ሰው ለራህማ ልንገራበትና አይኗን እያየሩ እንገራታ። እንዴት ሷላ ተልቃ አየሽ፣ አብዱ አብዱል ገፍቶሽ ነበረ። የተገፋ ሰው ግን አየሽ፣ ፈጣሪ ይኸው የጻምሩን ብዛት የጺሙን ብዛት በሻጎላ ጎላ ከልሽ ፈጣሪ። እንደገና የተማረ ኢንጂነር ወይ ነይ ወይ ነይ እሰን እንኳን ደስ አለሽ የሚና ወይ ኢንጂነርሽን እና ኢንጂነር ነው ስራ አለው አግብቶ ያልፈታ ይሰመርበት ብለሻል። ኦኬ በክሪ አግብ ተፈታሃል? አረ በጭራሽ አይነካካውም። እንደዚህ አይነት ነገር ጨዋ ነው። ልጅ ልጅ ያለ ያለ ጋር በጣም ቆንጆ ሹክራን፣ ወልካም። ፎሎ ፎሎ መታደ የሚያደርጉት እነዚህ ሴቶች ከሆኑና በውስጥ ከጻፉልህ እንዳታናግራቸው። እኔ ኦሬዲ ከዚህ በኋላ ባለትዳር ነኝ፣ ሀቢባ ኦፊሻሊ ድራኛለች፣ አልፈልግም በላቸው። እሺ። ሄ ሄ አ አየካቸው በጣም ደግ ነው። በውስጥ እንዳይጽፉልህ፣ ከጻፉልህ እንዳታናግራቸው። የሰው ነገር ይወዳሉ። ቀደመችን? አዎ፣ ቀደመች ማለት እንደራ ተሰሟላል ጸጉር ለሆነች ውጭ እንዳይ ብልሃተኛ ሆነ። ሻሹ በታታሻሉ ተደበቀ አርገኝ። ያው ሰርጋቸው ኢትዮጵያ ከሆነ እኔ ሰርግ ዘፈን ዘፈንላቸዋለሁ፣ በባንድ በባንድና በዚህ አጋጣሚ ከተጋቡ ኢትዮጵያ እኔ ሰርጉ ላይ ጫውትላቸዋለሁ ወይ ሰርግ ዘፈን ሰርጋችሁን የሚያደምቅ ስፖንሰር እንደገና ድግሱ ደግሞ በእኔ ወጪ ነው እኔ ስፖንሰሮች አሉ የማስተዋውቅላቸው ድርጅቶች አሉ ስፖንሰር እዚህ ቤት አም ሲሪየስ አና ጆኪንግ እዚህ ቤት ተዋውቃችሁ ለትዳር ስትደርሱ ሰርጋችሁን የእኔ ስፖንሰሮች ናቸው ስፖንሰር የሚያደርጉት እሺ ወዶቼ ሳክሰስፉል ሲሆን እሺ ሲፋት ሻ አሽሙር ስለመጥቶኛል ፀጉር ያምራል አለች ዘላ አሽሙር አስረግጣ ስትናገር እንዳልሽ አላየክም። ፀጉር ያለው ነው የምፈልገው አለች። ኦኬ አንድ መስመርቷ ላይ፣ ሁለተኛ ደግሞ ፀጉር ያምራል አለች። ገባ ካል ጠቅ አደረገች። እንዲህ ነው ያይ መላታ መጀመሪያ ቡኸሪ ነበር የታያት። መጀመሪያ እንደዚህ ካሜራው ከዚህ በፊታች ነበር ሲያሳያት የነበረው መንደርደሪያ የሚባል ነገር አለ። አንተ ነው ብላ ለቤት ቤት ውስጥ ለመግባት ፈልጋ ይሆናል። ብድሩን የማይመልስ ልጅ ግን አይወለድም። እናቴ ትሙት። በጣም ደስ ብሎኝ እንደዚህ ቀስ ብሎ የሚያስገባ ሰው፣ ጠቅ የሚያደርግ ብድሩን የሚመልሰው እና ኮንግራቹሌሽን። አሁን አንዴ እንትቅ፣ እንኳን ደስ ያላችሁ። ለቁም ነገር ያምጣ

ችግር የለው ይሄ ወላዲትን ብሏል። ለውጋው አንድ በሬ ከእኔ ብሏል። ባይ ኮንግራቹሌሽን፣ እናንተ ብቻ በጣም አመሰግናለሁ። ብዙ ስፖንሰሮች አሉ፣ ለዛ ያብቃችሁ እንጂ ወላዲትን ችግር የለው በጣም ጥሩ አቡ ዩቲዩብ ላይ ሙዚቃ ቢከፈት ችግር የለውም እዛ ሲተላለፍ ኮፒራይት